አሰላሙ አለይኩም ወራህመቱላሂ ወበረካቱ የተደርኩም የስልጤ ኤፍኤም ዘጠና የሆች ቶከ ስደስ ራዲዮ ጣበ የፌስቡክ ውፍት ተከታታይ ቻነ ይቻላነምኮ ራዲዮ ጣበን በሰ ወቅት ካነ የአመሰቢ አመኝ ኢኮኖሚኞ አሁንኩም እንገ ሲያሰኝ ጁባቡን በታታወሮት መስኒጀ ባስናዶት ያቱም ነኤት ያጅናነኮ ይቻላል አውጀም ሀደ መስኒጀ ያቱም ነኤት ላጂጎት ወደናን መስኒጃምነ በዴረ ተዳበናን ይታሚ የዴረ ዳበ ነቢ ዴረ የስልጤ ላቶሴራን በሀጅስ የሰብቆት አጅጋኞት የሪፎርም ብልዋ ወቅተኛ የላቶሴራ

ዴረ የስና ጄ የናረይ ህነ የዴራ ሀለት ምን ይመስላን በዴረይ ምን ምን ባቡ ነቁ ይላነይ ተላቶ ሴራይ የብትኝራት ናየላየብት የኑሪ ሸብ ግቻን ነቀሴ ናሩ ተቀላቀላቸምን ይመስሎን ደያ ውጠናራጋ ያሸኩ ይቻላል ለባይትነት ላት ላክቲክሶት ያይላል ወደ ላይ በባድ መቃም ይቻል ነቢያ ነው የራቤ ኮንፈረንስ ስፔሻላይዝድ ሆስፒታል ነ ኒቀሎት ያቀት ሊና ኢንኩ መንጋ ያ ለአማሳቢ አማሳባይ በቻሎት በቁወላ ኪሞቷ በባድ መቃም በአለም እንቁፍ መቃም ታዋራተ የዓለም ቢትዋርቢያን ያ ላይ ታዋራት ለትዋሮት ዓለም ያድ ብርደኩ ይሁን ቲቪ ቴክኖሎጂ ኤት ለሂዶት አማሳባይ በቴክኖሎጂ በአሽሪ ጉልንተ ጎት የባሌት አጂ ጎት ያትከሻ ነው ይቻላል ኢነሚ ኤት ላጂ ጎት ባይትን ሃይራንዚ ሁሉ እንቁፍ ወሽለኛ መቃም አሽር ጋር በ ላቶ ሴራይ ተመኛኔ ብጅ ደረሳ ሶ በባድ መቃም ተቻ የሆንቡ ሀለት አለባይትን ታይ ተብጅ በጢን ላቶ ሴራይ ታሼሙ ተብጅ በጢቲንክ ለንቀሎት ወደነ በቄራትነ ብጅ ጊዜ ነቀሎን የላቶ ሴራይ ቡር የብልት ኬዋ የኑሪ ሸምሱ ባይትን። እና የተቀላቀላት ሚን ይመስላል አመሰቢ ሚነሶ ተለቢ ላቶ ሴራይ ምን ያሽና ለይ እሊ ቀደ አዘር አቶዶት ተረሻን ዋቡናን

ሉሌ የሆነ ትርሽ ብልቻ አሉ ሁሉ ምካቸ አይነኩ የቀየር ነ ቢሌ ንግዝ አሳ የባሉት አለት ተረሻል ታይ ባለፈ ደግሞ አጅስ ሉሌ ሙጣሉ ተረሻ ቢያሌ በተለይ ስልጢላቱ ላጅ ጋኞት በአጅስ አይለት ለጅ ላጅ ጋኞት እጅ ጋኝ እጅ ጋኝ ናር እንደ እጅ ጋኝ አይነኩ ለቻ ወርድ ነ ቢሌ ንግዝ አሳ በብሎት ፈይኩ አትጋባት ያለቁኝ ያለት አለ ይቻላልም ከስልጢላቱ በሉሌነት አኩጃንጉባኤ ላይ ሉላ ሉሌ ሉመቲ የአትኬሻን ግዝ በተለይ ቁብልነት ያለቢሙ የብለ ሄት ላያንታል ተዞኒ አስተዳደርም ግን በውኖት ተግትሄድ በማን የቃምች በውኖት ቲፈት የመጠንግዝ በተለይ ታፊ ግን ቲንዛዛኒ ታሽ ግረት ይንዛዛኒ ኢንኩ ምንገደ በአካባቢ ደረጃ ያሉ የአሮንጋዴ ወይ ደግሞ ሉላ ሉሌ አበቃላሉ ቀበሬንታ ለ አካባቢ ካይ አየር ንብረት ኪሮት ቢያሽ ላን ሃለት በለ ጊዜ ትርሽ ቢሃለታ ላይ በቀጣይም ቀሰዳንታ ላይ በሉላሉ ላይ ብልቻ የትርሽ ቢሃለት ውሃን ጠካ ረግስቶ ሰዳንታ ላይ በሉሊ ደግሞ ተሪፎርም ታስውት ቀደና ራይ ቀለት ተቀዛገዙ ተናረ ቢሃለትና ላይ ውሃና ባጅስ ኃይል በሉሊ ነሻጣ ውስጥ ተገቢንታ ላይ ኡመቴ ተፈያጅ ቢያሻን ሃለት ላቅላቅሎት አንጂ ጋኝ ደቸው ወርዱት ላይ አትኪሻነ ቆብጂ በሉሊ ተሳይቲል ቢዋል ቢሃለትና ላይ አሁን ያወረዱ ብጅ ዝቶ ህጭቅ መንግስት አንጀና እኛም በደራይ የተዳባይ ቻይ ወረዶን ኢኮሎጂንግ ያለቢ ሀለት በምን ሀለት ቦታ ነው ደረጃ ሰብ ከፈያን ለቢ ለውኖት ተለቢ የመጣነቢ በተለይ ዘማን

ይታይ በብሪ ጽፈት ጋር ምጀመራን በሉትን ለይክ እነ አዲ ፈሳነ ባሊ ሪፎርም የሰከ ተላኔ ባጅስ ሙጣለት ረሽቢ ጅጋኛ እነ የለቀዋቤል የልቄ ጥቄ በል ቢህን ሀለት ያድጎ በለ ቢህን ሀለት አለ አኩ የቀዳኮ ሀድበላ ኡንዱሉል ሆን ንታለ ብንዱሉል የድ ቢህን ሀለት አሉን ያለ ታኩዞፍ ባላይ ብለይ ወቤን የልቅ ጥቄ በል ልቅ አታቢለት ለምን በማን ቆብልነት በሆነ ለይቀደ ክትበት ጋርም አዲ አጅሲ የስራ አመራር ቦርድ ባናን ባሽ ያቃቁምሩታለት ተጥቋቋም ቢ ወቅት ተለብን አኩ ያው ለይ ታኩዙፍ ባሊ ውሃን በሙጣሉ አሳይ ባልቢ ብለባኛ ምን ይረፋነኩ ቱመት ያለ አኩ ዋቦቲ ሰበን ሜጠር ነን ያለ አልኮ ቦሆ ባጂሲ የጠቀለ ውጣት አንቺ ሰብ ቢብታይ መደብ ባላን የመጫነቅ ተትላለቃት ግን አዲ ቢብታይ ልክ ያላ አውጄ አጂሲ በተለይ የሰብ ቆት ደግሞ የመጫነ ጅጋኘት ይነብር አኩ ጅጋኘሚ አኩ ቢል የቢል ክሻለ ጅጋኘ ለና ረቢነል አኩ የጅጋኘሚ ይትከሻንም የሰብ ቆት ላ ጅጋኘው ታውጂ ፈይካ ሳይባናል ቢብታ ያለት ሰውዳ ድራንታሊ አለፎንታሊ ይቀጥሎ ነው ሱር ይቀጥሎ ነው ካሽና ገለንም ደግሞ ቁብልነ ታለብ ይሰደ ደግሞ ቤት በይማኔት ኢትዮጵያ በይማን ባና እንደ ታላ ሳይባል ነው ያለታ አዲ በላቱ ሲራይ ባንጭርን ወቅት አኩ ተ ስራ አምራር ቦርድም ተዞንነት እንዳደረ በሸዋም ባላይ በጌም ባ ሁሉም ዱሌት ጋባታ አሴንታሌ በፈያለት የድቢያና ያለት አዲ የገቢ አማራጭ ፎለ ከሆነ የገቢ አማራጭ ኪሶት ይታይ ላስብሴራይ በአባላት መዋጮ ቢስበስ ቦታነት ብቻ እኒበሮት የለብ የሲቪክ አዋጅ ሊያደግ የተቋቋመ ቢአዋጅ በተለይ ይንካሌ መንግስታዊ ያልሆኑ የላቱ ጅጋኛጆ በሉላ ሉሌ ትርፍ ቢያዋጣ ማ የብል ዙተ ተሳተፉ ትችሎሆኑ የአቃትሎን ባላንታ የጸደቀ መመሪያል ውሃን ባሶት በሉሊነት በስልጢላቶ ሚካተን አረብኝ እኔ ደግሞ ታሳበ ሲንያሱ በሸወ በመርካቶ ወይ በሸወ በጉትካ ላይ ሉሌ ግነብያ ላይ ገበያ ላቶ ውሃ ነ ፊዶ ተለብ ነባናን ይህን ዚናል አዲ በአንጭሮች ተተረሱ ተለብ ይባና ንታል ተቅላቀላታም የጀንበር ቢ የሸዋይ ጎኤ ፊዶትን የሸዋይ ጎኤ በለአትዋጫ ተለይ በሉሌም አደኝ የስልጤ መልከትን ወሽለኝ ደግሞ በሉሌም ቲ የሸዋይ ጉትም የሆኑት በነቀ ለተለያዩ ለገበያ ለተለያየ ለኪራይ የተሻነን ይታይ እኛ ስልጤን ለወክል ስልጤን ለመስል ውሃን ፊዶ ተለብ ነባናን ያው የጀመር ነው ጊዜ አለ ተዞነ አስተዳደርም ተቦርድ አመራር ሚግ ነው አኩባለ ያለት በጠቀለ ያለት ያው እስከ ዚጥነኛ ኢስላፍ ወይ ደግሞ የመጨረሻ ኢስላፍ ጃንጎ የጂጂቢ ያለታል ውሃና ባንጭር ወቅት ፊዶት አለብን ኢታይ ፊዶት ከ ከማአነክ በላን አዲ ሊሊቀደ በሉሌ ያሉሌ ይነቀናረ የመይ ማሽን ወክፊን ባሊንታሌ በሉሌ በሰብ ይነቀናረ ያናረግሰለ በተለይ ጎዬ በማንጭሮ ወቅት በፈጀን የመይ ሪንግ ማሽን በቀል ወቅቱ ከቦታ ቀጥለ ስለዚህ ላይኮ አዲየ ጀምበር ላይ ፊዶ ተለብ ነባላን የሸዋይ የጎዬ የንዚ ለቢ ሀለት ነ ያለ ተይ ባለፈ ደግሞ በሉላሉሌ ገቢ ሊያትሪክ በያቀትላን ግስ በተለይ በግብርና ሚ በኢንዱስትሪ ሚ በገን በገና ሚ ቀስትቼ የጀምር ቢሃለት አለ በተለይ ጋጋ ከቀጥላን ታለ ኡመቴ ተፈያጅ ቢያሽ ቢያን ሃለት በሉላሉሌ ብልቼ ባለ ነብይ ስልጤ ላቱ ቡሪ ክትፈት የሆነ በቀጣይ ለላቱ ግብርና ዘርፍ የተለያየ አቶ ታንቾ ቢሆን ቢያን አለት ብለ የጀመር ቦታ አለት አለ ተግቢ የሚግን ቲንዛዛን ኢንኩም ደግሞ ቢሮ ያሳድሶት ያዘምኖት ቶክቲ ግን የሄድ ቢያን አለት የጀመር ቢያን አለ ተቋማት ውስጥ ጀመራን ያደራጆት ያቀናጆት ብለ ጀመር ነው ቢያን አለት ዋን በሉልነት አጅጋኝና አንተ ለትሌ ለደሞ በገቢ ቆብልነተ ላይ ሳይባለፈ አባላት

የጀመሪው ቢል አላ የጀመሪው ቢል በመንግስት ብቻ ላቶ የቴክኖሎጂ ኢንጂነር አማናካ ጂጎ ስለዋቀተል የትጋገዝነን ባላንታል በቀስ ደረጃ ለትጋገዙት የታለቀ ላቱ ጅጋኝ ላይኮ ኢታይ ስለመ ጋር እነይ ጋር ደሞ አጅጋኝ የጠቀለ አለ የናረ ሆስፒታል ሆስፒታል አሸጋር ምኑ ታቀተሉ ኡመት ሊት ጋጋዝ በተጋጋዚ የሸዋ ያኩ ኢማላን የባሊ ያለ ምክና ተሉ በሸዋ በጉት ሽውና አንታል ሽምት ዘመን ሰዓት ዘመን ስልጤ ኡመት ባለ ቤት ኢማላን ላይኮ የቀዳይ አድነ ተናይዋ የቀዳይ ላቱ ሴራይ በየኮ ወደና አንታል ቲጋገዙት ኡልምኩ አቦት ከእየት እንደት ከእየት በሉት ያትከሻን ወስ በደረጃ በሉት ወስ በይ ደሞ ተምንታጀቡ ተለቢ ተፈረንከ ተትላይ መዋጭ ባሶት ፈየሱ መካይ ተግንቦት በሉኒም ስልጤ ላቶ ሴራኩም በቀጣይ ያኛን ባለ የቀሰደ ቢል ፊዶታ ቀላኒት ውመንቲቲ ያግዝ አሽርጌታ ይከፍላን ደረስ ይከፍላን የመንግስት ሰራተኛ ይከፍላን ነጋዴ ዝልዛሎ ይከፍላን አርሶ አደሪ ይከፍላና ይሁልም ከተቻበራንታ ሁልክ ባድ እኝ የነቃንታል ባሽ የሸዋይ ጎይ ኮሙ ፊዶታ ቀትላል ብጭ ፊዶተሉ ገነ ጎይ ጀምሮ ታቀትላል ቤትም በሸዋይ አቡነ የጎይ ነ ደቸል ውሃ ገግ ጀምሮ ታቀትላል ላይ ደግሞ ቲጋግዞት አድነት የሳድባት አጥናቦት የሳድባት በፈየ ሀለት ተጅጋኔ ወት እንግዘ ላይ ስልጤ ቀዳም ቲጋ ገዞ ሲወዳ

ነግደነ የባሉም ኩ ጥሩ ሄራሽ ያረ ሰይተዩን የቀረቢ ያንዣን የባሉ ኮኔ ባየትን አኩም ላቶ ሴራይ ላጅጋኞት ላቶ ሴራ የጠቀለ መቃም ጎት ላሶት ሁሊምና ያሽ ነይ ታዩን የቀረቢ ነይ ቢንዞት ላቶ ሴራይ አመሰበይ ተሳሎት በሰው ወቅት ካኔ አራሻሾን የሉባምቻን እንጂ ቲንዞት ይወጫነ ኮን ላሶት በጀመረይ ያላቱ ብልቻን እንጂና የደበነ ትልብነ ቄራተነ ቢታይ ከመነ ከኛ ገነ ላርኩሜት ወደ ለሃተ የውዲናን ፈየቄራት